የሰው ሰራሽ አስተውሎት ወይንም የኤአይ ቴክኖሎጂ የዓለምን መንገድ እየቀየረው ነው። ቀድሞ ከሰው ልጅ ውጭ የማይታሰቡ ቋንቋን መረዳት፣ ለችግሮች መፍትሄን መስጠት፣ ከሚጫንላቸው ግዙፍ መረጃ ተነስተው ውሳኔን መወሰን ሁሉ ዛሬ በዚሁ የቴክኖሎጂ መላ የሚከወን ሆኗል። የደቡብ ምስራቅ አውሮፓ የባልካን ሀገር አልቤኒያ ደግሞ ከዚህም ብዙ ርቃ ሄዳለች። የሰው ሰራሽ አስተውሎት ውጤት የሆነች ዲኤላ የሚል መጠሪያ የተሰጣት የቴክኖሎጂ ስርዓትን የሀገሬው ሚኒስትር አድርጋ ሾማ አለምን ጉድ አሰኝታለች። ከሰሞኑ ደግሞ የበለጠ የግረማችሁ ብላ ማሪ የሰው ሰራሽ አስተውሎት ውጤቶችን ወደ ፓርላማው በረዳትነት ለማስገባት እየተሰናዳች መሆኑን ይፋ አድርጋለች። በሰው ሰራሽ አስተውሎት የታገዙ ሮቦቶች ስራን ሲከውኑ ማየት፣ ተሽከርካሪዎች ሾፌር ለምኔ ብለው በራሳቸው በየጎዳናው ሲፈሱ መመልከትና ሌላውም ዛሬ ዛሬ የተለመደ እየሆነ ነው። በዓለም ዙሪያ ተቋማትም የተለያዩ ስራዎችን በዚሁ ቴክኖሎጂ ታግዘው ይከውናሉ። የአልቤኒያ መንገድ ግን ከዚህ ሁሉ የራቀ መሆኑ ይነገራል። ባለፈው ዓመት ጥር ወር አልቤኒያ ከማይክሮሶፍት ጋር በትብብር የተሰራ ነው ያለችውን ዲኤላ የሚል መጠሪያ የተሰጠውን የመንግስትን አገልግሎት የሚፈልጉ ወደ ድረገጽ ሲገቡ በድምፅና በጽሁፍ ታግዞ ስራን የሚያቀልላቸውን የቴክኖሎጂ ስርዓት አስተዋወቀች። በዘጠኝ ወር ጊዜ ውስጥም ከ1000 በላይ ለሆኑ የመንግስት አገልግሎቶች ከ36600 በላይ ለሆኑ ሰዎች የቴክኖሎጂ ስርዓቱ ስራን ማቅለሉና መረጃን ማቀበሉ ተነገረ። ከአንድ ወር ገደማ በፊት የሀገሬው ጠቅላይ ሚኒስትር ኤዲ ራማ ከመንግስት ግዢና የጨረታ ስርዓት ጋር በተገናኘ በተበላሸ አሰራርና ሙስና ለምትሰቃየው ሀገራቸው የተሻለ መላን ማምጣታቸውን በፓርላማው ፊት ቀርበው ተናገሩ ኃላፊን በኃላፊ ሚኒስትርን በሚኒስትር መተካት የሙስናን ችግር ማስቀረት አልቻለም ያሉት ጠቅላይ ሚኒስትሩ ከዚህ በኋላ ደላ የሚል መጠሪያ የተሰጣት የአልቤኒያ ባህላዊ ልብስን ለብሳ በየኮምፒውተርና ስልኩ የምትታየው የሰው ሰራሽ አስተውሎት ውጤት የሆነችውን የቴክኖሎጂ ስልተቀመር ወይንም አልጎሪዝም ስርዓት የአልቤኒያ የሰው ሰራሽ አስተውሎት ሚኒስቴር መስሪያ ቤት ሚኒስትር ሆና ታገለግላለች አሉ። ዴላም በዓለም የመጀመሪያዋ የሰው ሰራሽ አስተውሎት ሚኒስትር እኔ ነኝ አለች። ነገሩ በፓርላማው ቁጣም ድጋፍም አገኘ። ዲኤላን ግን የካቢኔ አባል ከመሆን አላገዳትም። የአልቤኒያ ሕገ መንግሥት አንቀጽ አንድ መቶ ሚኒስትር ሆኖ ለመሾም በአእምሮ ዝግጁ እድሜ 18 ዓመትና ከዚያ በላይ በተፈጥሮ ሰው መሆንን እንዲሁም የአልቤኒያ ዜግነትን ግዴታ ያደርጋል። ዲኤላ ግን ይህንን ሁሉ አታሟላም። ጠቅላይ ሚኒስትር ኤዲ ራማ በአዋጅ ሚኒስትር እንድትሆን ወሰኑ። አንደኛው የተቃውሞ መነሻ ይህው ነበር። ከዚህ ውጪም እንዴት የሰው ልጅ የፈጠራ ውጤት የሆነ ቴክኖሎጂ የሰው ልጅን ይመራል በዚህ መላ ሙስናን ማስቀረትስ እንዴት ይቻላል የሚል ነበር ለዚህ ሁሉ ጥያቄ መልስ ለመስጠት ግን ዴላ አጋዥ አላስፈልጋትም በፓርላማው የስክሪን መስኮት ከተፍ ብላ እሷው ራሷ ስለ ራሷ ተከራከረች እኔ ማንንም ሰው ለመተካት አይደለም የመጣሁት ለማገዝ እንጂ እውነት ነው ዜግነት የለኝም የግል የሆነ መሻትና ፍላጎትም የለኝም እኔ መረጃ ብቻ ነው ያለኝ እንዲሁም የማወቅ ፍላጎትና ቀመር ያም ዜጎችን በግልጽነት ያለ አድሎና ድካም ለማገልገል ያስችለኛል። የአውሮፓ ህብረት ሙሉ አባል ለመሆን በሂደት ላይ ያለችው የደቡብ ምስራቅ አውሮፓ ሀገር አልቤኒያ ብዙ እንከን ያለባቸው ስርዓቶቿን እንድታፍታታና እንድታርም መታዘዟን መረጃዎች ያስረዳሉ። በአሰራርና በኢኮኖሚዋ ላይም ሪፎርም እያደረገች መሆኑን ይገልጻሉ። የመንግስት የግዢ ስርዓትና ጨረታ ግልጽና ተአማኒ ማድረግ አንደኛው ማስተካከያን የሚፈልግ ስለሆነ ይህንኑ ስርዓት በቴክኖሎጂ መላ መፍታት የሚለው ሀሳብ በጠቅላይ ሚኒስትሩ አማራጭ ተደርጎ መወሰዱን ያብራራሉ። ከሰሞኑ ደግሞ በጀርመን በርሊን በአንድ ጉባኤ አዳራሽ ውስጥ የተገኙት ጠቅላይ ሚኒስትር ኤዲ ራማ ሌላ ሐሳብን አንስተው አዳራሹን በግራ መጋባትም በግርምቱም ውስጥ አስገቡት። በአዳራሹ ለተሰበሰበው ህዝብ፣ ዴላ አርግዛለች፣ 83 ልጆችንም ትገላገላለች ተብሎ ይጠበቃል አሉ። የንግግራቸው ሐሳብ የመገናኛ ብዙሃኑንም የተቀረውንም ህዝብ ጆሮ ለመሳብ ሆን ተብሎ የተደረገ ነበር። ጠቅላይ ሚኒስትሩ እንዳሰቡት ሆነላቸው። ለመጀመሪያ ጊዜ ዴላ ማርገዟን ለመናገር እፈልጋለሁ። እናም 83 ልጆችን ትገላግላለች ተብሎ ይጠበቃል። እያንዳንዱ ልጅ ለአንድ የፓርላማ አባል ረዳት ሆኖ ያገለግላል። የዲኤላ አይነት ሐሳብን የመተንተንና የመረዳት አቅምን እንዲይዙ የሚያደርጋቸው ስልተቀመር ወይንም አልጎሪዝም ኖሯቸው የሚሰሩት ፕሮግራሞች በቁጥር 83 ሲሆኑ ለአንድ የፓርላማ አባል አንድ ረዳት ይደርሰዋል ማለት ነው። በፓርላማው የሚሆነውን ሁሉ ልቅም አድርገው ይመዘግባሉ። ማብራሪያና ምላሽ በሚያስፈልጋቸው ጉዳዮችም የፓርላማውን ተወካይ ያግዛሉ። የፓርላማ አባሉ በአዳራሹ በሌሉበት ሰዓት የሚነሳ ወኪሉን የሚመለከት ሐሳብ ካለም ተገቢውም መልስ ይሰጣሉ። ወኪሉ ወደ አዳራሹ ሲመለሱም ስላንተ እከሌንዲ እከሌ እንዲህ ብለዋል ብሎ ያሳብቃሉ። ይህ ሁሉ በምክር ቤቱ ምንም ድብብቆሽ እንዳይኖር ለማድረግ የሚያስችል መንገድ ነው ተብሎለታል። የመጀመሪያውን ሰው ሰራሽ የቴክኖሎጂ ውጤት ሚኒስትር ያደረገችው ሀገር በቀጣይ ዓመት ደግሞ 83 የፓርላማ እንደራሴዎች ረዳቶችን በመመደብ ዓለምን ማስገረሜን እቀጥላለሁ ብላለች። ነገሩ ደጋፊ ማግኘቱን ያክል ተቃውሞም ግን አላጣውም። ራሳቸው ለቴክኖሎጂው ቅርብ የሆኑት ሳይቀሩ አካሄዱ አደገኛ ነው እያሉ ነው። ፕሮፌሰር ጃኒ ፓተርሰን ከእነዚሁ አንዷ ናቸው። እሳቸው በሜልቦርን ዩኒቨርሲቲ የሰው ሰራሽ አስተውሎትና የሥነ ምግባር ማዕከል ተመራማሪና መምህር ናቸው። ኤአይ ብዙ ሥራን የሚያግዝና የሚያቀል መሆኑን አንስተው የሰው ልጅ የፈጠራ ውጤት የሆነን ቴክኖሎጂ ሆድና መረጃ የተጫነለትን ማሽን ስም ሰጥቶ ሰው አስመስሎ በዚህ ልክ ለመግለጽ መሞከር ግን አደገኛ አካሄድ መሆኑን ያስረዳሉ። በዚህ ሂደት ያልወደድኩት ነገር ቢኖር ሰው ለማስመሰል የሚደረገውን ጥረት ነው። አርቲፊሻል ኢንተለጀንስን እንደ ሰው የመቁጠር ነገር አለ፣ ስም መስጠትን ጨምሮ። ያ ችግር ይዞ የሚመጣ ነው ብዬ አስባለሁ። ቴክኖሎጂውን የሚጠቀመው ሰው ሰው ሰራሽ አስተውሎቱ የሰው ልጅ የሚያደርገውን ሁሉ ያደርጋል ብሎ የማሰብ ወይንም የመረዳት ችግር ያመጣል። ምንም ሆነ ምን በመጨረሻ ሁሉም የሚወሰነው ፕሮግራም ባደረገው ሰውና በተሰጠው መረጃ መጠን ብቻ ነው። የአልቤኒያን ባህላዊ ልብስ ለብሳ የምትታየው፣ ደሞዝ የማትቀበለው፣ ቅዳሜና እሁድ ብላ የማታርፈው ታመምኩ ብላ ከስራ የማትቀረው ጉዳይ ለመፈጸም የእጅ መንሻ የማትቀበለው ትጉ ሚኒስትር የአሜሪካው የኦፕን ኤአይ ስልተቀመር ወይም ወይንም አልጎሪዝም ውጤትና በማይክሮሶፍት አጀር ክላውድ የመረጃ ቋት ውስጥ የምትቀመጥ መሆኗ ግን በአውሮፓ ህብረትም ሆነ በራሷ በአልቤኒያ ሚስጥራዊ መረጃ ወደ ሌላ ሀገር እንዲተላለፍ ያደርጋል በሚል ቴክኖሎጂው ተቃውሞ እያስነሳ ነው። ከሁሉም በላይ ግን የአልቤኒያ አካሄድ በዓለም ዙሪያ ቴክኖሎጂው እያመጣ ያለውን ለውጥ በደንብ የሚያሳይ ነው ተብሎለታል። በፔንሲልቬንያ ዩኒቨርሲቲ የህግ ፕሮፌሰር የሆኑት ካሪ ኮግሊያንስ እንዲህ ይላሉ። ዴላ አንድ ሚኒስትር የሚሰራውን ሁሉ እንድትሰራ አይጠበቅም። ስራዋም ባላት መረጃ ልክ የመንግስት የግዢ ስርዓትና የጨረታ ሂደትን ተአማኒ ማድረግ ነው። በኤዲ ራማ መንግስት ሚኒስትር የሚል ስም ያሰጣት ግን ቴክኖሎጂው የት ድረስ ሊሄድ እንደሚችል ምሳሌ ሆኖ መጪውን ጊዜ ለማሳየት ነው ብለዋል። ዩሮኒውስ፣ ኤንዲቲቪ፣ ታይም ሜጋዚን ፖለቲኮ እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።